ሥርዓተ ቤተክርስቲያን። በስመ አብ ወወልድ ወንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። በገብረ መስቀል ሚዲያ በሳምንት ሁለት ቀን በተከታታይ ማክሰኞና አርብ ሥርዓተ ቤተ ክርስቲያን እንማማራለን። እንግዲህ እየተማማርን መጠን ከቅዱስ ፓትርያርኩ ጀምሮ ዲቃነ ጳጳሳት ጳጳሳት ኤጲስቆጶሳት ኦሞሳት ደርሰን ኤጲስቆጶሳት ላይ ያለ ነው። አሁን በአሁን ሰዓት ላይ በዚህ ሰዓት ላይ እንግዲህ እየተነጋገርን ነው ያለ ነው። በነገራችን ላይ ሥርዓተ ቤተክርስቲያንን ማወቅ መማር ይጠቅማል። ካልተማርነው ሁሉ ነገር ግራ ይሆነናል። ምን ይባላል? ላላዋቂ ፎገራ ዱሩ ነው፣ ፎገራ ሜዳ ነው፣ ምንም ያደናግር ነገር የለውም። ግን ካላወቀው ጫካ ይሆንብሃል ማለት ነው። ላወቀ ደግሞ ዋልድባ ደብረ ሊባኖሱ ዋልድባ ነው። ላወቀ ደብረ ሊባኖስ ዋልድባ ይሆናል። ግሸን ዋልድባ ትሆናለች ማለት ነው። ላወቀ ቀራንዮ ወይም ኢየሩሳሌም ግሸን ማርያም ኢየሩሳሌም ናት ማለት ነው። ላወቀ ቤተልሔም አክሱም ሲሆን ቤተልሔም ናት ማለት ነው። ላወቀ ቤተልሔም ቅዱስ ላሊበላ ጌታ የተወለደበትን የሚያሳየን ቤዛ ሁሉ ዓለም ዮም ተወልደ በጎል ሰከበ በአጥር ተተብለ ለብላ ቤተክርስቲያን ለምእመናኖቿ ታይሳ ቀን የጌታ ልደት የምታሳይበት ቅዱስ ላሊበላ ቤተልሔም ነው የተለየ ነው። ላወቀ አክሱም ጽዮን ሲና ናት። ሙሴ አክሱም ጽዮን ማርያም ጽላትን የተቀበለባት ሲና ተራራ ደብረ ሲና ማለት ነው። አክሱም ጽዮን ጽዮን ማርያምን ይዛት አወታ ጽዮን ይዛት ስለምትኖር፣ ላወቀና ላመነ እምነት ላለው ሰው አክሱም ጽዮን ቅዱስ ቅዱሱ ሙሴ አርባ ቀንና አርባ ሌሊት የጸለየባት ሁለት ጽላት በኋላ አራት ጽላት ተቀብሎ የወረደባት ጥያሽ ተራራ አክሱም ጽዮን ባላ ምን ይጠይቃል? ያለበለ እዚያ ግን ካላመን ግን ዮርዳኖስ ላይ ብንዋኝ እምነት ለኛ አይሆንም፣ ጥምቀት ለኛ አይሆንም። ቀራኒዮ ላይ ብንወጣ መስቀሉ ለኛ አይሆንም። ቤተልሔም ላይ ብንሄድ ልደቱ ለኛ አይሆንም። ካመን ግን ለሚያምን ሁሉ ይቻላል ተብሏልና በመማር ማመንን በማመን ደግሞ ሁሉን ነገር እናገኛለን እና ስለዚህ ሥርዓተ ቤተክርስቲያንን ጥሩ አድርገን እንድንማር እግዚአብሔር ይርዳን ኤጲስቆጶሳት በአንብሮተ እድ ሲሾሙ ነነ ናነብር ደወይና ቢበዝምቱ ገብር ኅሩይ ዘእግዚአብሔር በስመ አብ ወወልድ ወንፈስ ቅዱስ እያሉ የቡራኬ ቃላት እየተናገሩ ነው ይላል ይህን እያሉ ኤጲስቆጶሳት በአንብሮተ እድ ያው ተምረነዋል ያው ድጋሚ ነው ሲሾሙ ንህነ ናነብር እደዊነ ዲበ ዝንቱ እፍ በማለትም ስልጣን ይሰጣል። እጅ በማስቀመጥም ስልጣን ይሰጣል። ጌታ ደግሞ ምን አለ? ዘፈታሕክሙ በምድር ይኩን ፍቱሐ በሰማያት፣ ዘአሰርክሙ በምድር ይኩን እሱረ በሰማያት። በቃሉ እሱ በቃሉ በምድር ያሰራችሁት በሰማይ የታሰረ ነው፣ በምድር የፈታችሁት በሰማይ የተፈታ ነው አለ። በቃሉ ሐዋርያት ደግሞ እፍ በማለት ሐዋርያት ደግሞ እጅ በመጫን ይህንን ሥርዓት አስተምረዋል። ይህንን ለይተዋል። ጌታ በቃሉ ነው ወበቃሉ አሄ ወጉረ በቃሉ ዕውሩን አዳን ወበቃሉ ለለም ጻንጻ ለምጻሙን አነጻ፣ ዕውራኑን አበራ፣ ጎባጣውን ተረተረ። ጌታ በቃሉ ነው። ቅዱሳን ሐዋርያት ደግሞ መጀመሪያ በእፍታ ከዚያ ቀጠሉና ወደ እጅ መጫን ሂደዋል ማለት ነው። ይህንን ነው የሚናገረው። ምን ይላል? በስመ አብ ወልድ መንፈስ ቅዱስ እያሉ የቡራኬ ቃላት እየተናገሩ ነው። ፍትሕ መንፈሳዊ አምስት ላይ የምናገኘው ነው ማለት ነው። ስለዚህ ኤጲስቆጶስ በአንብሮተ ዕድ ሲሾሙ ነው ሲሾሙ ምንድን ነው የሐዋርያ ሥራ ምራፍ 28 ላይ ሲመክሙ እግዚአብሔር ጳጳሳት ቀሳውስተ ወዲያቆናት ከምትራዩ ቤተክርስቲያኑ እንታጥሪያ በደሙ አተራ መንፀ መስቀሉ እግዚአብሔር ከላይ ጀምሮ እስከታች ያሉትን ቤተክርስቲያን እንዲጠብቁ ሹማቸዋል። ሸዋሚው እግዚአብሔር ነው። የተላኩትን ኤጲስቆጶሳቱ ደግሞ የእግዚአብሔርን የአምላካቸውን ሥርዓት ነው የሚፈጽሙት። በሚታዩት ካህናት የማይታየው የእግዚአብሔር ስጦታ ይሰጣል ማለት ነው። ሌላኛው ሁለተኛው ኤጲስቆጶሳቱ የአምሮተ እዱን ጸሎተ ቡራኬ ከፈጸሙ በኋላ ለተሿሚው መስቀል ይሰጡታል። ይሄ መስቀል አደራ ነው። ምንድን ነው ጌታም እኮ ለጳውሎስ ምንድን ነው ያለው? ከመ ትጹር ስምየ በውስጥ አሕዛብ አለው። በመብረቅ ውስጥ አስተማረና በአሕዛብ መካከል መስቀሌን ትሸከማለህ ነው አያችሁ። ኤፒስኮፖሱን ሽመው ይህን መስቀል ያዝሉታል። ምንኩስና ሽመው ቆብ ብቻ አይደለም መስቀሉ ይሰጣል። ለዚህ ኃላፊነት ትወጣለ ማለት ነው። አሁን ለምሳሌ በዲግሪ ደረጃ ላይ ማንኛውም ሲመረቅ በፍርድ ቤት መጽሐፍ ቅዱስ በዚህ ቃል ኪዳን ሳታዳላ እንድትፈርድ፣ በፖሊስም እንደዚሁ፣ በወታደር ቤትም እንደዚሁ ቃል ኪዳን እያንዳንዱ የቃል ኪዳን ሰነድ አለው። በክህነትም የክህነት ሰደድ አለ። በውትድርና ወታደር አለ። በጤና ፋክልቲ ደግሞ አንድ ጤና ተመርቆ ሲወጣ ህዝቡን ሊያገለግል ደቀመኝ ታከታይ ሳይል ሊያገለግል ቃል ኪዳን ገብቶ ነው አንድ ዶክተር የሚወጣው አንድ ነርስ የምትወጣው። እንደዚህ አደርጋ ነው ማለት ነው። እንደገና ደግሞ በፖሊስ ደረጃም ደግሞ እንደዚሁ በፍርድ ቤት ደረጃ እንደዚሁ በዳኛም ደረጃ እንደዚሁ ሁሉም በጋብቻም አሁን ሴትናሁን ሲጋቡ በሶስት አይነት መልኩ አለ ጋብቻ በማዘጋጃ ቤት ጋብቻ አለ፣ ቃል ኪዳን አለ። እንደገና ደግሞ በሰፈር ሽማግሌ ሰማንያ የሚባል አለ፣ ያም ቃል ኪዳን አለ። እንደገና በቤተክርስቲያን ደግሞ ቃል ኪዳን በስጋው ደግሞ በተክሊል ሲጋቡ ቃል ኪዳን አለ። ጠቆረች፣ ከሳች፣ አጣች፣ ነጣች፣ ጠቆረ፣ ከሳ ብዬ ላልተው ብሎ ቃል ገብቶ ነው ማለት ነው። ስለዚህ አሁን ኤጲስ ቆጶሳቱም ሲሾሙ በአንብሮተ እድ መጨረሻ ላይ መስቀል ይሰጣቸዋል መስቀሉ ክርስቶስ ወደዚህ ዓለም የመጣው በፍቅር ነው ፍቅርን የሚያሳይ ነው ማለት ነው በፍቅር አገልግሉ በማስገደድ ሳይሆን በፍቅር በጥላቻ ሳይሆን በይቅርታ በመጠራጠር ሳይሆን በእምነት አገልግሉ፣ ማለት መስቀሉ ላይ ያለው ፍቅር ስለሆነ። ሁለተኛ ክርስቶስ መጥቶ የደረሰበት ምንድን ነው? መከራ ነው። የያዛችሁት አገልግሎት መከራ አለበት፣ መገፋት አለበት፣ መሞት አለበት፣ መሰደድ አለበት። ስለዚህና አስቡ ነው መስቀሉ። ሶስተኛው በዚህ መስቀል ላይ ያለው ፍቅር ነው፣ ሁለተኛው መከራ ነው። ከዚያ ሶስተኛው ሰላም ነው። ገብረ ሰላም በደብ መስቀሉ እነው። ይሄ መስቀል ያለው ሰላምን አውጁ ብለው ይሰጧቸዋል፣ በተሰጣቸው ስልጣን ማለት ነው። ይቀጥልና ኤጲስቆጶሳቱ በአንብሮተ እድ በሚሾሙበት ጊዜ በመጀመሪያ የተሾሙ ኤጲስቆጶስ ካለ ከእርስ ሊቀነ ጳጳሳቱ ቀጥሎ በቅድሚያ አንብሮተ እድ ያደርጋል፣ እጁን ከእጁ ላይ ይጭናል። መጀመሪያ የተሾመው ማለት ነው። ከሊቀ ጳጳሱ ቀጥሎ ያ ከአምስት ቢሆኑ ከአምስቱ መጀመሪያ የተሾመው እጁን ይጭናል ይላል። ቤተክርስቲያኗ ጥንቅ ያለች የስርዓት ባለቤት ናት ማለት ነው። እና ስርዓተ ቤተክርስቲያን ጥሩ አድርገን ተምረን እንድናሰምር እግዚአብሔር አምላክ ይርዳል። ይህን ኤጲስቆጶሳቱ በአንብሮተ እድ፣ አንብሮተ እድ ማለት እጅ ማስቀመጥ ማለት ነው፣ ትከሻው ላይ ይህን ማስቀመጥ ማለት ነው። በሚሾምበት ጊዜ በመጀመሪያ ጸሎት አለ፣ ስርዓት አለ ሁሉ ነገር ይደረጋል። ሥርዓተ ቅዳሴ አለ፣ የወንጌል አገልግሎት አለ፣ የምስባክ አገልግሎት አለ። ይሄ ከተደረገ በኋላ ያ የእጅ መጫን በተደረገበት ጊዜ ነው የኤጲስቆጶስ ካለ ከእርሱ ሊቃነ ጳጳሳቱ ቀጥሮ በቅድሚያ አንብሮተ እድ ያደርጋል። እጁን ከእጁ ላይ ይጭናል ይላልነት አሁን ለምሳሌ ቅዳሴ ሲቀደስ ሁለት ቄሶች፣ ሶስት ዲያቆናት ናቸው አይደል? አዎ። ገባሪ ሰናዩ ቄስ ላይ እጁን ንፍቁ ቄስ ይጭናል። ከዚያ ቀጥሎ ገባሬ ሰናዩ ሁሉን ይባርካል። ይህንን የሚያስተምረው ማለት ነው። ቀጥሎ ወምድረ ዝንቱ ያንብር ኤጲስቆጶስ ቀዳማዊ የምንሆሙ እድሁ ይላል። ኤጲስቆጶስም አስቀድሞ እጁን ያስከዚህ በኋላ ጸሎተ ሲመቱን እርሰሪ ቀናጳሳቱ ይጸልያል ይል ነው የሚለው። ከዚያ ቀጥሎ ጸሎተ ሲመቱም ሲያበቃ ኤጲስቆጶሳቱ ተሿሚውን እጅ ይነሱታል። እርሰሪ ቀናጳሳቱ በንሮተ እድ በንፋተ መንፈስ ቅዱስን ያሳድራል። በዚህ ጊዜ ካህናቱና ህዝቡ ይደሎ ይደሎ ይደሎ ይላሉ። ይህንም ምስክርነት ይህንም ምስክርነት በተከፍተኛ ድምፅ ሆነው ይገባዋል ይገባዋል ይገባዋል፣ እያሉ ካህናቱና ህዝቡ ተሿሚውን እጅ ይነሱታል። ያስምረል ማለት ከሆነ በነገራችን ላይ ሆንልህ ይደረግልህ። ምክንያቱም ስለተደረገ ብቻ አይደለም። አሁን አንዳንድ ጊዜ እሁድ ጋብቻ ሆኖ ማክሰኞ እኮ ጥላቻ አለ አ አንድ ወር ከቆዩ በኋላ በጋብቻ እዚያ ወደ ፍርድ ቤት ወጅብ አለ። እና ሰው ስልጣንን ስላገኘው አይደለም ስልጣን ተሰጠ። አንድ ቀን ብቻ እኮ የነገሰ ሰው አለ። አዶኒያስ የሚባል ሰው አንድ ቀን ብቻ ነግሷል አይደለም። ስለዚህ አንድ ቀን ብቻ ነግሶ ላለመቅረት በጸሎት መጠየቅ ያስፈልጋል ማለት ነው። አንድ ሰው አንድ ቀን ጥሩ ነጋዴ ይሆንና በሁለተኛው ቀን ይከስራል ማለት ነው። አንድ ሰው የፍቅር ሰው በአንድ ቀን ይሆንና በሁለተኛው ቀን የጥላቻ ሰው ይሆናል ማለት ነው። ስለዚህ ይደሎ ይደሎ ማለት ይሁንልህ፣ ይደረግልህ፣ ያጽናህ፣ ያበርታህ እግዚአብሔር አምላክ ይርዳ ማለት እኮ ነው። ይቀጥልና በእንተ ሰላምን ይጸልይለታል። ጸልዩ በእንተ ሰላም ወይ ወካይ በላስጠበቁ በእንተ ሰላም የሚለው ይጸልል። ከዚህ በኋላ ሲመቱን የሚያወሱ መጻሕፍት እየለዩ ያንብቡ። ዲያቆናት በሚሾመው ራስ ላይ ወንጌል ዘርግተው ይይዛሉ። ጸሎተ ሲመቱ ሲፈጸም ሕዝብ ሁሉ እጅ እየነሱ መስቀሉን ይሳለማሉ ይላል። በእንተ ሰላም፣ ስለ ሰላም፣ ስለ ሀገር፣ ስለ ማህበረ ካህናት፣ ስለ ህዝቡ፣ ስለ ምእመናኑ፣ ስለ ተራራው፣ ስለ ወንዙ፣ ስለ ደመናው፣ ስለ ክረምቱ የሚናገረውን በእንተ ሰላም የሚለውን ይጸልዩለታል። የሰላም ሰው እንዲሆን፣ የፍቅር ሰው እንዲሆን፣ የይቅርታ ሰው እንዲሆን፣ ሰላምን እንዲያውጅ፣ ሰላምን እንዲያስተምር ይጸልዩለታል ይላል። ከዚያ ቀጥሎ ከዚያ በኋላ ሲመቱን የሚያወሱ ስለ ሲመቱ በዚህ በመዝሙር አንድ መቶ ስምንት ላይ የይሁዳ ሹመት ስወሰድ ይላል። ሌላ ሰው ይውሰዳት ይላል። ለምን ይሁዳ ተሹሟል፣ ግን ለሹመቱ አልተጠቀምም። ሳጥናይን ለምሳሌ ከመቶ ነገደ መላእክት የመጀመሪያው ባለስልጣን ውስጥ ነው። ስልጣኑ ተወስዶበታል፣ ለቅዱስ ሚካኤል ተሰጦበታል። አዳም የመጀመሪያው ሹም ነበር። የአዳምም ሹመት በሰይጣን ምክንያት ሰይጣን ወደ ወንበሩ መመለስ ባይችልም፣ ሰባት ዓመት አዳምን ጎትጉቶ ጎትጉቶ አስቶ ከሹመቱ አውርዶታል ማለት ነው። በአዳም ወንበር ቀዳማዊ አዳም ያጣውን ወንበር ዳገማዊ አዳም መጣ። እንግዲህ ወንበሩ ባለቤት ራሱ መጥቶ ያንን ክብር መለሰ ማለት ነው። ስለዚህ ከዚህ በኋላ ይላል ጸሎተ ሲመቱ ሲፈጸም ሕዝቡ ሁሉ እጅ እየነሱ መስቀሉን ይሳለማሉ። የትኛው የተሾመው የትኛው ይሁንልህ፣ ይደረግልህ፣ ይገባሃል፣ ይገባል፣ ይገባሃል እያሉ ያከበሩትን ሰው መስቀሉን ይሳለማሉ ይላል። ከዚህ በኋላ ቅዳሴ ዘባስልዮስን መቀደስ እንዲገባ ታዘዋል። ሥጋ ወደሙ መጀመሪያ የሚቀበለው አዲሱ ተሿሚ ነው። ይህልና ኤጲስቆጶስ ከተሾመ በኋላ ሶስት ሱባኤ ይጾማል። የተሾመበት ጊዜ በዓለ ሐምሳ ከሆነ በዚያ ጊዜ መጾም ስለማይችል አሳልፎ በዚያው ዓመት በሱባኤው ሶስት ሶስት ቀን ጾም ይጨርሳል። ወይም ከመተሰይመ ኤጲስቆጶስ ይንበር ሰለስተ ሱባኤያተ በጾም ዝንቱ ለእመ ኮነ በሞዋይል 50 እምዝኒ ይፈፀም የተ አመተ በጾም ወበሰለስቱ ይላል ፍትህ መንፈሳዊ። ምን ማለት ነው? ኤጲስ ቆጶስ ከተሾመ በኋላ ሶስት ሱባኤ 21 ቀን ማለት ነው ይጾማል። 7 1421 ማለት ነው። የተሾመበት ጊዜ ባለ ሐምሳ ከሆነ በዚያ ጊዜ መጾም ስለማይችል አሳልፎ በዚያው አመት ከሐምሌ በኋላ ማለት ነው። ወይም ከሰኔ ጾም በኋላ ማለት ነው በሱባኤው ሶስት ቀን ጽሞ ይጨርሳል ይላል ይህንን አድርጎ ማከናወን አለበት ነው የሚለው ምክንያቱም ይቀጥልና ምክንያት ካልከለከለው በስተቀር ዕለት ዕለት ሥጋ ደሙን ይቀበል አንዳንድ ጊዜ ሰዎች በየቀኑ መቁረብ የሚገባቸው ካህናትና ዲያቆናት መስሎ የሚታያቸው አሉ። ግን ምንድን ነው የሚለው? ምክንያት ካልከለከለው በስተቀር ነው የሚለው። አንድ ሰው ራሱን ከማንኛውም ነገር ጠብቆ ከልክሎ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ ከዓለም ከራቀ ከሰው ከራቀ በየቀኑ መቁረብ ይችላል። ነገር ግን የሚከለከለው ምንድን ነው? ከሰው ጋር ከኖረ በትዳር ውስጥ ካለ በተለያየ መልኩ ከሆነ ግን ያ ሰው ከመቁረብ በፊትና ከመቁረብ በኋላ ያለውን ስራ ተቀኖራ ባለፈው የተማርነውን ጠብቆ መቁረብ አለበት። ግን ብቸኛ ሁና ብቸኛ ሆኖ የሚኖር ከሆነ በቀን በቆን እንደ ካህናቱ በቀን በቀን እንደ ጳጳሳቱ መቁረብ የማይችልበት ምንም ነገር የለም ማለት ነው። ይህን ማወቅ ያስፈልጋል፣ ማወቅ ይቻላል። ነገር ግን የሚከለከለው ምንድን ነው? አኗኗራችን በዓለም ላይ ከሆነ በማህበረሰብ ከሆነ፣ በትዳር ከሆነ፣ ከልጆች ጋር ከሆነ ሁሉ ሙሉ ስለማይሆን ቀኖናውን ጠብቆ ይቁረም ነው እንጂ ጫለምን ርቆ ንጽሕ ጠብቆ በምንኩስና ውስጥ ከማንም ተለይታ የምትኖር ከማንም ተለይቶ የሚኖር ከሆነ በቀን በቀን ቢቆርብ የሚከለክለው የለም። ነው የመጨረሻው ምክንያት ካልከለከለው በስተቀር ዕለት ዕለት ሥጋው ደግሞ ይቀበል ዘንድ መትጋት አለበት። ይህም በመላ ዘመኑ ጤነኛ ሆኖ ለመኖር እንዲረዳው ነው። እንደውም በቀን በቀን ሥጋው ደሙን የሚቀበሉ ሰዎች መላ ዘመናቸው ጤነኛ ናቸው ይላል። ጤነኛ ሆነው ይኖራሉ ይላል። ወይ ፀሃቅ ከመት መጥጣው በኩሉ ዕለት ምስጢራተ ለእመ ኢከልኦ ምክንያት ይህ የው ባቲ በኩሉ ዘመን ይህን ነው ከላይ የተረጎመው። ምክንያት ካልከለከለው በስተቀር እለት ዕለት የክርስቶስ ስጋና ደም መቀበል ይችላል ብሎ ፍትህ መንፈሳዊ አምስት አምስት ላይ አስቀምተ። ኤጲስቆጶስ የሚጾመው ህዝቡ ሁሉ በሚጾምበት ጊዜ ነው እንጂ ህዝቡ በማይጾምበት ጊዜ አይደለም ይላል። ገብረ መስቀል ሚዲያ ነው። ሰብስክራይብ ላይክ ሸር አድርጉ። ሁሉም ለምን ሁሉም እንዲዳረስ አድርጉ። ሥርዓተ ቤተ ክርስቲያን ጠንቅቀን እንወቅ። አሁን ብዙ ጊዜ አንዲት ራሷን ከማንኛውም ዓለም አርቃ የምትኖር ወጣት በቀን በቀን ስትቆርብ ብናይ እሷ ማናት ብለን ልንሰናከል እንችላለን። አንድ ወጣት ከዓለም ርቆ ንጽ ጠብቆ በቀን በቀን ቢቆርብ እንዴት በየቀኑ ይቆርባል ብለን ልንሰናከል እንችላለን። ነገር ግን ምንም አይነት ምክንያት ከሌለው በየቀኑ እየቆረበ ራሱን ከክርስቶስ ጋር ይዞ መኖር ይቻላል። ሲጀመር በአርባ ቀን በሰማንያ ቀን ሀብተወልድና ስመክርስትና ስመክርስ የተቀበልን ክርስቲያኖች እኛ ከክርስቶስ ጋር አብረን የምንኖር በሙሉ እኛ ወደኋላ እየዘገየን እንጂ የክርስቶስ ሥጋና ደም ከእኛ ጋር አብሮ ነው የሚኖረው። ያናውቆ በየቀኑ መቀበል እንደሚቻል ማመን ነው። ነገር ግን በስራ ነገር ግን በንግድ ነገር ግን በትዳር ነገር ግን በተለያዩ ኑሮ የምንኖር ከሆነ ግን ቀኖራውን ጠብቀን ከመቁረብ በፊት ከመቁረብ በኋላ ያለውን አስተካክለን መቀበል እንዳለብን ዕዳ እንዳይሆንብን ማድረግ ያስፈልጋል። ምክንያቱም ሳይገባው ይህን ሥጋ ይበላ ይህን ደም የጠጣ በራሱ ላይ እንጂ በአቀባዩ ላይ እንደማይሆን አስቀድሞ ተነግሯል እና አውቀን እንድናደርገው ባላወቅነው ደግሞ እንስሓ እንድንገባ የአምላካችን እግዚር መርካም ፈቃዱ ይሁንልን። ሰላም እግዚር ከወላችን ጋር ይሆን። ማክሰኞና አርብ በሳምንት ሁለት ቀን የምንማማረው ሥርዓተ ቤተክርስቲያን ይቀጥላል። እናንተም ተማሩ። እግዚአብሔር የሚናገራል። ወስብሐት ለእግዚአብሔር።